ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ሳምንት ዕለታት ዮኒማኛ መንጋውን ሰብስቦ ኦርቶዶክስ በመሆኔ እኮራለሁ ሲል እንዳልነበረ በሳምንቱ ደግሞ ኦርቶዶክስ ፍጡር ያድናል ትላለች ማርያም ፍጡር ናት በሚል ፕሮቴስታንት ሆነ እያሉ የተለያዩ የኦርቶዶክስ ኦርቶዶክስ ፔጆች እየፖሰቱ ነው። ዮኒማኛ ጉዞ የታወቀ ነው። ስለሱ ለዋር አይደለም ይህን ቪዲዮ የሰራሁት ነገር ግን ቆይ፣ ቪዲዮ አላሳያችሁም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለረቡ ይሁን። ማን ቀረ ኢየሱስን ለማምለክ ማንም? ሁሉም ተሰብስቦ ማንን እያመለከ ነው? ኢየሱስን እና ምንድነው ምስጋና። ቆርሰ ካልሰጠ ምትል ምንድን ነው መተ ለኢየሱስ የሚገባውን በተመሳሳይ ፍጡሩ ማምለክ ማለት ማለት መሰለ አምላኬ ወይ ማለት አይደለም፣ ለኢየሱስ የሚገባውን መስጠት ማለት ነው። መዝሙር ለኢየሱስ ነው የሚገባው ኦፍኮርስ እንዳልከን እንደሰማችሁት ኢየሱስ ፈጣሪ ነው ብቻውን ተመልኳል ብሎ እንደውም መረጃ ከራእይ መጽሐፍ አምጥቷል። በነገራችን ላይ ሁሉም ክርስቲያኖች መጽሐፍ ቅዱስ ላይ ያሉ የስርዓተ ነጥቦችን አጠቃቀም ስለማያውቁ ነው ትልቅ ስህተት የሚሰሩት። እንዳልክ ራእይ ምዕራፍ አምስት ቁጥር 13 ነው የጠቀሰው እዛ ላይ ያለውን ይላን የሁለት ሺው የመጽሐፍ ቅዱስ እትም ራእይ ምዕራፍ 5 ቁጥር 13 ላይ ከዚያም በሰማይና በምድር ከምድር በታችና በባህር በእነርሱ ውስጥ ያሉ ፍጡራንም ሁሉ እንዲህ ብለው ሲዘምሩ ሰማሁ። በዙፋኑ ላይ ለተቀመጠውና ለበጉ ምስጋና እና ሞገስ፣ ክብር፣ ኃይል ከዘላለም እስከ ከዘላለም ይሆን ይላል። እዚህ ጋር በዙፋኑ ላይ ለተቀመጠውና ለበጉ ሁለት አካላቶች ናቸው የተቀመጡት። እንዳልክ ሁለት አካላቶችን መነጠል አያቅም። ሁሉም ክርስቲያኖች በነገራችን ላይ መነጠል አያቁም። የሥርዓተ ነጥብ አጠቃቀም አያቁም። 1954ቱ መጽሐፍ ቅዱስ ላይ በነጠላ ሰረዝ ተነጥሏል። በዙፋኑ ላይ የተቀመጠው አብ ነው። በጉ ደግሞ ኢየሱስ ነው። ለአብና ለኢየሱስ ነው መዝሙሩ የቀረበው እንጂ ለኢየሱስ ለብቻው መዝሙሩ አልቀረበም። የ1954ቱ ራእይ 5 ቁጥር 13 በሰማይና በምድር ከምድር በታች በባህር ላይ ያለ ፍጡር ሁሉ በእርሱም ውስጥ ያሉ ሁሉ በረከትና ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ነጠላ ሰረዝ ለበጉም ይሁን ሲሉ ሰማሁ። ስለዚህ መዝሙሩ የቀረበው ለአብና ለኢየሱስ እንጂ ለኢየሱስ ለብቻው መዝሙር እንደቀረበለት ኢየሱስ ብቻውን እንድተመለክ አድርጎ ነው እንዳልክ ያቀረበው ብዙ ክርስቲያኖች የስርዓተ ነጥብ አጠቃቀም ስለማያውቁ ነው። በማንኛውም ቋንቋ በተለይም በአማርኛ ቋንቋ ሀሳቦችን ስትጽፉ የግዴታ ስርዓተ ነጥብ መጠቀም አለብን። ስርዓተ ነጥብ ማንጠቀም ከሆነ የሀሳብ መደበላለቅ ይሆናል። እዚ ጋር ሀሳቡ እንዳይደበላለቅ አብና ኢየሱስ የተለያዩ እንደሆኑ በጉና የዙፋኑ ባለቤት የተለያዩ እንደሆኑ እንድና 1950ቱ ነጠላ ሰርዝ ተጠቅሟል። የሁለት ሺው እትም ደግሞ እናን ተጠቅሟል። እና ሁለት ነገሮችን የምታያያዝ ከአንድ በላይ የሆነ ነገር ለመግለጽ የሚጠቅም ሲሆን ነጠላ ሰርዝ ደግሞ ሁለት ሀሳቦች እንደተቀመጡ የተዘረዘረ እንደሆነ አንድ ሀሳብ ብቻ እንዳልሆነ የሚያሳይ ነው። ሌላው ኢየሱስ ከአብ ጋር ስለተዘመረለት ኢየሱስን አምላክ ያደርጓል የሚለው አያስኬድም። ራእይ ምዕራፍ 14 ቁጥር 3 ላይ በዙፋኑም ፊት በአራቱም እንስሳችና በሽማግሌው ፊት አዲስ ቅኔ ዘመሩ። ስለዚህ ለሽማግሌዎቹና ለአራቱ እንስሶች ተዘምሯል እና ፈጣሪ ናቸው ማለት ነው? አይደሉም። ስለዚህ ለኢየሱስ የተዘመረው ለእንስሶቹና ለሽማግሌዎቹ በተዘመረበት ሂሳብ ነው ልክ መጽሐፈ ዜና ላይ ለእግዚአብሔርም ሰገዱ፣ ለንጉሱም ሰገዱ እንደተባለው ማለት ነው። ስለዚህ ኢየሱስን ፈጣሪ አያደርገውም። ለማርያም መዘመር አይቻልም ከተባለ፣ ለሚካኤል መዘመር አይቻልም ከተባለ፣ ለኢየሱስ መዘመር አይቻልም። መጽሐፍ ቅዱስ ላይ እግዚአብሔርን አምልኩ፣ ለእግዚአብሔር ዘምሩ፣ እግዚአብሔር ጸሎት ሰማ፣ እግዚአብሔርን አወዱሱ ተባለ እንጂ ለኢየሱስ ዘምሩ፣ ኢየሱስን አምልኩ፣ ኢየሱስን አወዱሱ የሚል የለም። ኢየሱስ ክርስቶስ ከመላእክት ጋር ከሌሎች አማኞች ጋር ከሐዋርያት ጋር ሆኖ ለእግዚአብሔር ለፈጣሪ የዘመረ ሰው እንጂ የዘመረ አማኝ እንጂ ለኢየሱስ የአምልኮ ዝማሬ አቅርቦለት የሚል የመጽሐፍ ቅዱስ አስተምሮ የለም። እንዳልክ ለፈጣሪ ለአምልኮ ለፈጣሪ ለአምላክ የሚቀርብን ምስጋና ቆርሶ ለማርያም መስጠት አይቻልም ብሏል። አይደለም፣ ለፈጣሪ የሚቀርብን ምስጋና፣ ዝማሬ፣ ውዳሴ፣ አምልኮ ቆርሶ ለኢየሱስ መስጠት አይቻልም። አንድም ሐዋርያ ለኢየሱስ አልዘመረም። አንድም ሐዋርያ ኢየሱስን አላወደሰም። አንድም ሐዋርያ ኢየሱስን አላመለክም አንድም ሐዋርያ ኢየሱስን መለኮታዊ ምስጋና አላቀረበለትም። ኦኬ። የኦርቶዶክሱ ማርያም ፍጡር ናት ከተባለ የፕሮቴስታንቱም ኢየሱስ ፍጡር ነው። ተግባብተናል። ፕሮቴስታንት አሁን ላይ ኢየሱስን ፈጣሪ ነው የምትለው ልክ ኦርቶዶክስ ኢየሱስን ፈጣሪ ነው በምትልበት ሂሳብ ነው። ቀሳውስትና መነኮሳቶች ናቸው ተሰብስበው ኢየሱስ ፈጣሪ ነው መመለክ አለበት ያሉት። አልሸሹም ዞር አሉ። የኦርቶዶክስ ማርያም ፍጡር ከሆነች የጴንጤውም ኢየሱስ ፍጡር ነው። ፈጣሪ ያደረጉት መነኮሳቶችና ቀሳውስቶች ባመጡት ፍልስፍና እንጂ ሐዋርያቶች ኢየሱስን አምልኩት ዘምሩለት ብለው አልሰበኩም። ምክንያቱም እግዚአብሔር ቀናተኛ አምላክ ነው። ለብቻው ይዘምርለታል፣ ለብቻው ይመሰገናል፣ ለብቻው መስዋዕት ይቀርብለታል፣ ለብቻው ይመለካል። ኢየሱስ መለኮት ከሆነ ማነው መስዋዕት ያቀረበለት? ማንም መስዋዕት አላቀረበለትም። ማንም አላመለከውም። ማንም አልጾመለትም። ኢየሱስ ጸሎት ይሰማኝ ያለ የለም። ሐዋርያ ምዕራፍ አስር ላይ እኮ ቀርኔሎስ የሚባለው ሰውዬ የሚጸልይ አማኝ የሆነ እግዚአብሔር ጸሎቱን የሰማው ሰው ነው ተብሏል እኮ፣ እግዚአብሔር ጸሎቱን እንደሚሰማ ተቀምጧል። ኢየሱስ ጸሎቱ ሰማ ተብሎ ተቀምጧል መጽሐፍ ቅዱስ ላይ የለም። በመሆኑም ጴንጤዎች ለማርያም አትዘምሩ፣ ማርያም ጸሎት አትሰማም፣ ሚካኤል ጸሎት አይሰማም፣ ለሚካኤል አትዘምሩ ካላችሁ ለኢየሱስ አትዘምሩ ኢየሱስን ጸሎት አይሰማም። ይህን ማወቅ አለባችሁ። አይ ለኢየሱስ ዘምሩ ተብሏል፣ ኢየሱስ ጸሎት ይሰማል ካላችሁ ከሐዋርያት አሳዩ። ሐዋርያት እግዚአብሔርን አመለኩ፣ እግዚአብሔርን አወዱሱ፣ ለእግዚአብሔር ዘምሩ ነው የሚለው መጽሐፍ ቅዱስ እንጂ ኢየሱስን አመለኩ፣ ለኢየሱስ ዘምሩ የሚል የለም።